ሀሳብ ቁጭ ብሎ ነው ላይ ላይ ሚደሬከረሉ የተወራ ሁሉ እውነት ነው። ተው እሷ ግን ሴት ልጅ አትናገርም። ታውቃለህ፣ እውነቱን ትክክለኛውን ታውቃለች። ሙናፊት ትጠይቅ እስኪ ተናገር አለ። ግን ጌታ አንተ አስቀምጣታል። ሄደው እንኳን ሰዋር እንዳይሰሩ ሄደው የላክባት ሰዎችን የላከባት ጌታ ኡስማን ኡስማን ባሉ ብለክ ይልክብኛል። አለቀሰች

ደግሞ እንደገና መቀመም ጀምሯል። መድኃኒት መቀመም ጀምሯል። ከሚስቱ ጋር ጎበዝ ሆነው አራት አይበን ታወናት። በጣም ብዙ ነው። እነዚህ እናንተ አንቺ ቆንጠጣ አድርገሽ እሱ ምክንያቱም ላይፍን ታውቂዋለሽ እንዴት እንደሆነ ኑሮ አናናሩን ስለምታውቂ ቆንጠጣ አድርገሽ ትይዣዋለሽ። ከዛ ፍንግጥ ብሎ ሊወጣ ሳያስብ ደግሞ እኛ ደግሞ እናከረባብተዋለን። ይመጡ ወጥቶ አንተ ደንቆሮ ይበላል አንተ ደንቆሮ ኪያ አይ ነፋር ነው፣ ጨዋ ነው። እንደዚህ ሚዲያ ላይ በሚል አለኝ። እኔ ቤት ውስጥ ሞድሬቶር ካላችሁ ማሂን ብሎክ አድርጓት፣ ብልግና የተናገረች ነው። በእሱ ቤት ከፍተዋል። በኪያ ጋር እና የተሳደቡ ነው መሰለኝ። መንሱር ጀማል ተቀደመ። ያ ምንድን ነው፣ የኢማራት የወደፊት ባለሀብት እንደሆነ አታውቁም? ግን መንሱር መንሱር ጀማል እኮ መንሱር ጀማል ሰምተሻላ? እናፊ በዚህ በቆንጅናችሁ ብቻ የካፕል የባልና የሚስት ልብስ በእናንተ ሰበብ ዲዛይነር አምጥቼ እናንተን ሞዴል አድርጌ አምባሳደር አድርጌ ከፍዬ ሙሉ በቃ በቃ ካላስጨረሽ በቃ አለቀ። አጨብጭቡ፣ እዛም እዚህ ቤት ያላችሁ እምናፊ ለፕሮግራሟ ለፕሮግራሟቸው እያን ለእያንዳንዳቸው ልብስ አሰፍታ በራሷ ዲዛይነሮች በምርጥ ዲዛይነሮች አሰርታ ልታለብሳቸው ቃል ገብታለች። አጨብጭቡ፣ እልልልል በሉ እዚህ እዛም ያላችሁ። በጣም መቃሰ መብሩክ አለች። ይኸው እኛ እኔ ቤታው መብሩክ እያሉ ነው አለቃ። በዛ ላይ ደግሞ ኡስማንዬ አዲሱ ብርቃት አለኝ በጣም ትልቅዬ። በጣም እየከፈትን ነው ከዘጋጁ ሞዴል ለመሆን አስቢው እንግዲህ ወላይ ቢጋቡ ደስ ሰርግ እሄዳለሁ። እኔ እናት የት ነው? እዚህ ነው። አጅማን አጅማን ነው። ወላይ ማርያምን መጣለኝ። መቤቴ ማንም ጋር አክስቴ ጋር ብቻ ነው የሄድኩት። እመጣለሁ አንቺ ጋር

አማረባታ ባታ። አዎ፣ የልጃገረድ ወዙ መጣ እና እና ልጃገረድ አይደለች እንዴ?

ቁመቷ ይሄው አያቻ አያቻ ያያት ይናገራል። ቁመቷ ራሱ ዝርግግ ያለ ማሻአላህ፣ ቁመቷ ራሱ የሚገርም ቁመት ነው ያላት። ነጋዴ፣ በጣም ለስራ ለስራ የምትራራጥ ናት።

ቀላል በል። ከዚህ በላይ ካሜራው ሞላ። እንደዚህ ወታደር እኮ ያስታውቃ። እዛ ጋር ሂድና አሳያቸው። ቁመት ቁመት ያለ አሳያቸው። እሷ ነው